አቤት ፈገግታ ትላላችሁ። ዛሬ ቀኑ የኛ ነው። አሾወይና ነው ትላላችሁ። ሰላም ሰላም፣ ውድ የተከበራችሁ የቻናል የተከታታዩ ሰላማችሁ ይብዛልኝ። በያላችሁበት ውዶቼ ላይክ ሼር አድርጉልኝ። ዛሬ ብሩኬና ሀይሚ ታርቀዋል። ያደለም ወሳኙን ጉዳይ ማለት ነው። ሀይሚ የሆነ ነገር ፖስት አድርጋ ከርቃቸው በኋላ ከታረቁ በኋላ፣ ኦ ይሄ ነገር ምንድን ነው? ይሄማ ሀሳብ መሰጠት አለበት ግድ ቪዲዮ መስራት አለብኝ ብዬ እኔ ደግሞ ቪዲዮ እየሰራውላችሁ ነው ማለት ነው ጉዶች። እናንተ ደግሞ ሀሳብ ልሰጡበት የሚገባ ጉዳይ ነው። ምን አለች መሰላች? በትክታክ ፔጇ ላይ ማለት ነው ። ይቅርታ መጠየቅ አንዳንድ ጊዜ ችግሩን ያብሰዋል ምናምን ነገር ብላ ፖስት አደርጋ እንግዲህ ዛሬ ነው ብሩኬና የሚታረቁት ብሩኬ ሀይሚን፣ ሀይሚ ብሩኬን ይቅርታ ጠይቀዋለች ዛሬ። ነገር ግን ሀይሚ ከምን አንግል ነው ይህን ልትል ይቻለችው ብዬ አሰብኩ ለራሴ ማለት ነው። በብሩኬና በሀይሚ መሀል ጠብ አለ እንዴ? አለመግባባት እንጂ የለም ጠብ የለም። እኔ ጠብ አይቻል አቅም በሀይሚና በብሩኬ መሀል፣ የሴጣን ጆሮ ይደፈን። አሜን ትላላችሁ። የአለመግባባት እንጂ በእናንተ መሀል ጠብ አይቻል አቅም ሌላው ደግሞ ማለት ነው፣ ሃይምዬ አሁን አንቺ እንደ ብሩኬን ይቅርታ ብጠይቅ ወይንም ብሩኬ አንቺን አስቀይሞሽ ይቅርታ ቢጠይቅ ብትጠያየቁ ምናምን ነገር እዚጋ ያለመግባባት ያለ መግባባት ሲፈጠር ምናምን ነገር ልክ እንደ ትልቅ እየጠብ ነው እንደምታየ ሃይምዬ አንቺ ብሩኬም ሁለታችሁ ትዋደዳላችሁ። የምትዋደዱ ሰዎች ናችሁ። የሚዋደዱ ሰዎች ውዶቼ የሆነ ያለ መግባባት ተፈጥሮ ልክ ያ ያላግባባቸው ጉዳይ የሆነ ሰው መጥቶ ሲፈታላቸው ወይንም ራሳቸው ተግባብተው ከፈቱት በኋላ ኦ ይቅርታ ይቅርታ ሲባባሉ እን ቂም ይያዛሉ? እንዲህ በጀመሪያ ሲጀመር ቂም ይያዛሉ? እንዲህ ውዶቼ፣ መዋደድ ማለት እኮ ውዶቼ እስከ ጥግ ድረስ ነው። አሁን ሀይምዬ የፈለገ ፕራንክ ብትሰራ፣ በራሲ አንግል ስላዩት ነው። የፈለገ ፕራንክ፣ የሆነ አስቀያሚ የሆነ ፕራንክ እንኳን ብትሰራ አሁን ይሄ የተደበቀ ህይወት አለ ምናምን ያለችው እንደ መሰረቱ እንደ እንደ እንትኑ ካይ ነው ያስጠላል። እውነት ለመናገር ያክል ማለት አሁን ከቡርኬ ከራ ያለች ምናምን ነገር ይሄን አታረገውም እንጂ ፍራንክ ነው አታረገውም እንጂ፣ የእውነት ቢሆን ግን እንደዚ አይነት ህይወት ያስጠላል ለባቸው። ነገር ግን እንደዚህ እንኳን የሚያስጠላ ነገር ስም ብላ እኔ አጠላት ለምንድን አላ በቃ ውስጥ ይወዳታል። የሚጠሏት ሰዎች ራሱ በጣም ይገርሙኛል። በጣም ነው የሚያስቁኝ እንደዚህ ተምድር ተነስተው ሲሰድቧት ምናምን ነገር ግራ ያጋቡኛል። ምንድን ነው ምን መሰላችሁ ውዶቼ አንድ ሰው አንድ ቀን ስላስቀየማችሁ ወይንም አንድ ቀን የሆነ ነገር ስህተት ስለተገኘበት ያንን የበፊቱን መልካምነቱን በአንድ ጊዜ የሚያበላሽ ሰው አለ ቶሎ ብሎ ያንን መልካምነቱን ብልሽሽት የሚያደርግ ሰው አለ ቶሎ ብሎ ለወቀሳ ለስድብ የሚሮጥ ሰው አለ ውዶቼ መረጋጋት አለባችሁ ለማንኛውም ነገር መረጋጋት አለባችሁ። አሁን ብሩኬና ሀይሚ የሚታረቁ ያልመሰላቸው ሰዎች ከምር የተጣሉ ብሩኬ ደግሞ ከምር ሀይሚን የጠላት ምናምን አድርገው የሚያስቡ እንደዛም አድርገው የተቃበሉ ሰዎች አሉ እነሱ ጋ ስህተት ነው ይሄ። ሙሉ ለሙሉ ፍጹም ስህተት ነው ውዶቼ። በብሩኬና በሃይሚ መሃል እኔ አስረግጬ ልንገራችሁ፣ ያለ መግባባት ሊኖር ይችላል፣ ጠብ ግን የለም። ጠብ ይኖር እኔ እስኪ የዛሬ ሀይሚዬን ፈገግታ ዩት፣ እንዴት እንዴት ፈገግ እንዳለች ማለት ነው። ብሩኬ ደግሞ እንዴት ስፍስፍ ብሎ ምናምን ይቅርታዋን እንደሚቀበል ዩት። እንግዲህ ይሄ ሰው እንደው እንደ ሌላ ሰው ቢሆን፣ ለምሳሌ አንቺ እንደዛ አድርገሽ ምናምን ብሎ እንደውም ክብሯን የሚያደርግ ነገር ነበረ፣ ስድብም የሆነ ቃላትም ተጠቅሞ ምናምን ነገር ሊሆና ሌለ በኦዲየንስም በወዳጆቿም ለማስጠላት የሚሮጠው ማለት ነው። ወንድ ልጅ እኮ ነው ውዶቼ። ግን ሀይ ብሩኬ ምን ያክል ለሴት ልጅ ክብር እንዳለው እግዚአብሔር ሁሉ ጊዜ እኔ አየዋለሁ መለከተዋለሁ ግን የሆነ ሳደናንቅ ምናምን ስገላልጠው አንቺ ፍቅር ይዞች ነው ምናምን ስለሚሉኝ በልቤ ነው ዝም እምለው። አይቼ ማለት ነው የእሱ የሚያደርጋቸውን መልካም ነገሮች ለሀይሚ ያለውን ቦታ ምናምን እናያለን አይደለ? እየተመለከትን ነው። ግን እንደዚ ምናምን ነገር እኔ ሀይሜን እንደዚ ቁልብስብስብስ እንደማደርገው ብሩኬን እንደዛ ማድረግ አቅቶኝ አይደለም። ነገር ግን በሌላ አንግል የሚወስዱት ሰዎች አሉ። ለዛ እኔ ዝም ብዬ አልፋለሁ ማለት ነው። ሌላው ነገር ይቅርታ መጠየቅ ችግሩን ያብሰዋል ላለችው ሀይምዬ በአንቺ እና በብሩኬ መሀል ምንም የሚያብሰው ችግር የለም። ምንም የተፈጠረም ችግር የለም። ያለመግባባት ነው የተፈጠረው እና በራስሽ አንግል ለራስሽ ከሆነ ማለት ነው። ለሌላ ሰው ከሆነ ግን ልክ ነሽ። አንዳንድ ጊዜ ሰዎች ይበድሉሽና ልክ አንቺ ደግሞ ይሄ ነገር እሲን የልሸነፍና ይቅርታ ልጠይቃቸው ብለሽ ይቅርታ ስትጠይቂ ልክ ሌላ ነገርን ዳግመኛ ሌላ ችግርን ይፈጥራሉ። ዳግመኛ ማለት ነው። እናንተ እንደ ፈራችሁ እንደ ፈሪ አድርገው የሚቆጥሩ ሰዎች አሉ። ልክ ራሳቸውን ሁሌ እንደ በላይ የሚያደርጉ እንደ ኃላፊ የሚያደርጉ ሰዎች አሉ። የእናንተ ለውጥ፣ የእናንተ እድገት የሚያናድዳቸው ሰዎች አሉ። እናንተ ስራችሁ እንዳይበላሽ ብላችሁ እንኳን ባልሆነ ነገር ስትጋጩ ከስራ አጋራችሁ ጋር እስቲ እኔ ከሸነፌ ይቅርታ ልጠይቅ ብትሉ እንኳን ሌላ ችግር ሌላን ችግር ይፈጥሩባቸዋል፣ ማለት ነው እና ችግርን በችግር ያባብሰዋል። እና ሀይሚዬ፣ ይሄ በጣም አስተማሪ የሆነ ነገር ነው። ቴንኪው። ግን ይሄ በአንቺና በብሩኬ መሃል አይሰራም። ኤክስ ነው፣ ምክንያቱም አንቺና ብሩኬ ትዋደዳላችሁ። ምንም የሚያብሰው ችግር የለም። አንቺ ጋር ስተት ካለ ብሩኬን ይቅርታ ብትጠይቂው አለቀ። ልቡ ዘፍ ይላል። ይቅርታ ብሩኬ ደግሞ አንቺን የሆነ ነገር አስቀይሞች ይቅርታ ብትጠይቂው እንደዛ፣ የአንቺም ልብ ዝቅ ይላል። በቃ አለቀ፣ የሆነ በቃ ተዋደደ። ሰው መሀል ያለው ነገር በእንደዛ አይነት መንገድ ነው የሚፈታው። እና እናመሰግናለን ለመልእክትሽ። የእኛ ቅማም የእኛ እኔ ምን እንደም የእኔ ቅማም የኔ ሴት ወይዘሮ የኔ ሳቂታ ምናምን ነገር ኑሪልኝ፣ ትላላችሁ እና ናኒው ድጅ ላይክ ሼር አድርጉ። ሀሳብ አስተያየት ካላችሁ በኮመንት አስቀምጡ። እንኳን ደስ አላችሁ። በ ያያችሁ እኔ ሀይሚዬ ምናምን ደስተኛ ስትሆን እንዴት ፍልቅልቅልቅ እንደምን ትላላችሁ።